ሰላም ዛሬ እዚህ ሽሮ ሜዳ እንገኛለን፣ እና ይህንን የብራርሰ የፈለጉት እነዚህ ዛፎች በጣም ደስ ስላሉ ነው። ሽሮ ሜዳ በእግረኛው መንገድ ላይ የተከሉት ዛፎች በጣም ደስ ስላሉ ለእናንተ ለጋራችሁ ስለፈለጉኝ ነው። ያው እንግዲህ ሁላችንም የዛፍን ጥቅም እናውቃለን። በተለይ በአሁኑ ሰዓት እዚህ አዲስ አበባ ውስጥ ሰመር ነው የበጋ ጊዜ እና በእግረኛ መንገዱ ላይ እንደዚህ የጥላ ዛፎች ከሌሉ ሙቀቱ በጣም ያይልና ሰዎች በሙቀት እንትን ችግር ይደርስባቸዋል ማለት ነው። እዚህ እንደዚህ አይነት ዛፎች በጣም ጥቅም አላቸው። በጣም ጥቅም አላቸው። እዚህ እዚህ ጋ በጣም ደስ ያለኝ ምንድን ነው ለዛፉ ባዶ ቦታ ተሰጥቶታል፣ እንደዚህ ማለት ነው። ባዶ ቦታ ከስር እንደ ልቡ ንፋስ፣ አየር፣ ዝናብ እንዲያገኝ ከታች በቂ ቦታ አለው። ይህ በጣም ደስ የሚል ነው። ብዙ ጊዜ ኢትዮጵያን ስፔንስ አንድ ነጥብ የእግረኛውን መንገድ እንደዛ ነው መሆንም ያለበት። እዚህ ጋር አዲስ የተሰራው የመዝናኛ ቦታ ነው ፓርክ፣ ምግብ ቤቱም እዛ ካፍቴሪያው በጣም ደስ ይላል። አይቼዋለሁ ካፍቴሪያው በጣም ደስ አስተናጋጆቹ ምግቡም በጣም የተመቸ የተመቸ ነው። ሽሮ ሜዳ ከመጣችሁ ወደዛ ጎራ ብትሉ ጥሩ ነው። አዲስ አዲስ ነው። ይኸው እዚህ ጋር እንደምታዩት በቂ ቦታ አለው። ዛፉ ይህም ጥሩ በጥሩ ሁኔታ እያደገ ነው። ዛፉ እዚህ ጋርም እንደዛው በጥሩ ሁኔታ እያደጉ ነው። በጣም ሁሉ ጋር እዚህ ጋር ደስ ነው የሚለው ከስር በቃ በስከዚህ ፊት በዛ በጣም እንናገረው ነገር ነበረ በጣም በድንጋይ አትወድ አትክበቡት የነበረው ነገር አሁን በጣም ተስተካክሏል። እና ይሄ እንግዲህ እንደምታዩት በጣም ደስ ይላል ማለት ነው እዚህ ጋር ሚየው እዚህ ጋር እንደዚህ እንደምታዩት ማለት ነው እዚህ ጋር እንግዲህ ለምን እንደሆነ አላውቅም። ችግር አለው ከዚህ ስናገር ጋር አስተጣው ያያችሁት በሲሚንቶ ሁሉ ተመርገዋል ይዛ እና ወደፊት ሊደርቅ ይችላል። ምክንያቱም አሁን አዲስ የተመረገ ይመስለኛል ግን ወደፊት እዚህ ቦታ ላይ ክፍተት ካልተውለት የሚመለከተ ክፍል እንትን ይችላል ማለት ይሄ ደህና ነሽ ደህና ነሽ እና የዚህ ዚጋ መስተካከል አለበት፣ እንደዚህ መሆን የለበትም የምንለው፣ እንግዲህ እነዚህ ሁለት ዛፎች ብቻ ናቸው። የተቀሩት በጥሩ ሁኔታ ተክለዋል። እነዚህ ሁለት ዛፎች ላይ ርማት ቢደረግ፣ የሚመለከተው ክፍል ርማት ቢያደርግና ሰዎችንም እንደዚህ ሁለተኛ እንዳያደርጉ ቢነገራቸው ጥሩ ነው፣ በጣም አሁን ይሄ አካባቢው ሊፈ ሁሉ ሊፈነቀል ይችላል፣ ምክንያቱም ከስር ተወጥሯል ማለት ነው፣ በድንጋይ ምንም አየር የለውም። ዝም ብለው ዛፉን በሙሉ በሲሚንቶ ተመርጓል። እንደዚያ እንደዚያ መሆን ነው። ያ ስህተት ነው፣ ስህተት ነው ነበር። ይህ መስተካከል አለበት። በተረፈ ሌላው ጋ በጣም ጥሩ ነው እና ዛፉም ይሄ ዛፍ ለጥላ የሚሆን ዛፍ ነው እና ሙቀቱን ይቀንሳል። በተለይ አሁን መኪናው እየበዛ ስለሆነ እዚህ አዲስ አበባ ውስጥ የመኪናውን ካርቦን ዳይኦክሳይድ ሁሌ እንደምናገረው የተቃጠለ አየር እየሳበ ይህ ቅጠሉ ማለት ነው ብዙ ቅጠል ስላለው የዛፍ እየሳበ ወደ መሬት እየቀበረ ሰዎች በመተፈንስ ችግር እንዳይቸገሩ ይረዳል ማለት ነው። እንደገና ለጥላም ያገለግላል። በጣም ደስ ነው። ደስ ብሎኛል። እዚህ አካባቢ አይቴ ሽሮ ሜዳ ሁሉም እነዚህ ህንፃዎች አዳዲሶች ናቸው። እዚህ አካባቢ ትንሽ የቆዩ እንደ ኮንቴነር ነገር የነበሩ የአልባሳት የባህል ልብስ አልባሳት መሸጫዎች አሁን በአዲስ በዘመናዊ መልኩ ተሰርተዋል ማለት ነው። በዚህ መልኩ በዚህ መልኩ ተሰርተዋል በዘመናዊ መልክ በጥሩ ሁኔታ

በጣም ጥሩ ነው። እዚጋ ሽሮ ሜዳ ይላል ባርና በየወጣው በጣም ዘመናዊ በሆነ መልኩ ተሰርቷል። ሬስቶራንቱ ሬስቶራንቱ እዛጋር የምታዩት የሽሮ ሜዳ የገበያ ማዕከል ነው፣ የባህላዊ አልባሳት ማዕከል እዚህ ጋ ዛፉ በጣም በጣም በቂ ቦታ አለው። እዚህ ግሪን ኮሪዶሩ ላይ በጣም በጥሩ ሁኔታ በድንጋይ ያልታጠረ ነው እና ወደፊት በጥሩ ሁኔታ ያድጋል ማለት ነው። ያለምንም ችግር መንገድ አይፈነቅልም፣ ድንጋይ አይፈነቅልም፣ የእግረኛ መንገዱን አይፈነቅልም። የራሱ ቦታ ስላለው በቃ በዚህ መልኩ ያድጋል ማለት ነው። እና። ነው። ደስ ይላል በዚህ አካባቢ ያየሁት ነገር። እንግዲህ ይሄ የሽሮ ሜዳ መንገድ ወደዛ ወደ ላይ ወደ ጉለሌ እጽዋት ማዕከል ድረስ እንደሚሄድ ነው። እኔ እንግዲህ ከዚህ በላይ ወደ ላይ ስለማልሄድ እዚህ አካባቢ ነው የምመለሰው። እና ታውቁና ባጭሩን አሳያችሁ በተለይ ስለ ሌጋሲ በጣም ደስ ወይም በሀገራችን ለመም የአይነት ነገሮች በጣም ሳፖርት ማድረግ ያስፈልጋል። አትሌስት እንኳን በአስተያየት ማለት ነው በሌላ ባናደርግ እና እዚህ አካባቢ ላይ ደስተኛ ነን ማለት ነው። ዛፎቹ በጥሩ ሁኔታ እያደጉ ነው። ሰዎችም ጥላ እያገኙ ነው። እንደገና ደግሞ የተበከለውን አየር አምቆ ወደ መሬት ስለሚቀብረው እዚህ አካባቢ የመኪናው ጭስ አስቸጋሪ አይሆንም ማለት ነው። በነገራችን ላይ አበባውን በጣም ደስ ይላል። ቀያይ አበባዎች ነው ያሉት ዛ ስሙን የምታውቅ ካላችሁ በኮሜንት መጻፊያው ላይ ጻፉልኝ። ያው እንግዲህ አብዛኛዎቻችሁ ታያላችሁ፣ ግን ኮሜንት አጽፉም አይ ዋይ እኔ ግን ያው ተግባሬን አላቆመ መስከት ያየሁትን ጥሩ ነገሮች ወይም ደግሞ ለሀገር ይጠቅማሉ የሚላቸውን ነገሮች ሁሉ ለማሳየት ይሞክራሉ ማለት ነው። እዚህ ጋ እናንተ ኮሜንት ባጽፉ ላይክ ባታደርጉ ታደርጓል ዳዝማተ እን ይቀጥላለሁ ማለት ነው። የሚመስለኝን ለማሳየት እና ዝም ብላችሁ ማየታችሁ ታችሁት ሄድ ትችላላችሁ ለማለት ነው። አመሰግናለሁ ስላያችሁ እና እንግዲህ ሽሮ ሜዳ አካባቢ ይህንን ይመስላል። ቴንክ ዩ።